ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር አራት 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ኃይል የበላይ ጠባቂ አርበኛ መሳፍንት ተስፉ የልጃቸውን መስዋዕት አስመልክቶ መልእክት አስተላልፏል። ሙሉ መግለጫውን ይዘናል። በምዕራብ አማራ አመራሮች ሲደመሰሱ፣ በምስራቅ አማራ ቀጠና በርካታ ሰራዊት ከድቶ ፋኖን ተቀላቅለዋል። ዝርዝር ግንባር መረጃዎችን ይዘናል። በደቡብ ወሎ በናዳ መደርመስ የሞቱ ሰራተኞች ከ24 ወራት በኋላ አስክሬ ናቸው። መታየቱ ተገልጿል። በሰቆቃ ውስጥ ያሉት ተፈናቃዮች የልጆቻቸውን የራበኝ ድምፅ መስማት አቅቷቸው ራሳቸውን እያጠፉ ነው ተብሏል። በትግራይ በድጋሚ በአገረሹ አመፅ ከአዲግሯት መቀሌ የሚወስደው መንገድ ተዘግቷል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሆነው። የአማራ ፋኖ ብሔራዊ ኃይል የበላይ ጠባቂ አርበኛ መሳፍንት ተስፉ የልጃቸውን መሰዋት አስመልክቶ መልእክት አስተላለፉ። ከቀናት በፊት በአፋብሃ ሰሜን አማራ በላይ እዝ ቀጠና የራስ አምባ ክፍለ ጦር አዛዥ ሻለቃ ጌትነት መሳፍንት መሰዋቱ ይታወሳል። የአርበኛውን መሰዋት አስመልክቶ የአፋብሃ አመራሮች መልእክት ያስተላለፉ ሲሆን፣ በዛሬ ዕለት ደግሞ የሻለቃ ጌትነት ወላጅ አባት አርበኛ መሳፍንት ተስፉ መግለጫ ሰጥተዋል። የመግለጫውን ሙሉ ቃል እንደሚከተለው ቃል በቃል ይቀርባል። የማከብራችሁ አንድያ ህይወቴን ለመስጠት የተዘጋጀ ሁላችሁ የመኖሬ ሚስጥር የሆናችሁ የአማራ ሕዝብ እንዲሁም ኢትዮጵያውያን በሙሉ የከበረ ሰላምታ ይድረሳችሁ። ከኔ አብራክ የተወለዱ ልጆቼ የአማራ ሕዝብ የመንፈስ ልጆች አርበኛ ጌትነትና አርበኛ ገብሬ መስዋዕት ሰማችሁ፣ ሀዘን ከፍተኛ እንደሆነ በተለያየ መንገድ ደርሶኛል። በእርግጥ ሀዘኑን የጀግና አባት፣ ለሀገር የቆሙ ሰልፍ ጣይ አባት፣ ሁሌ በበረሃና ስደት ሆኖ ያሳደገ አባት ሆናችሁ ስታስቡት እጅግ መሪር ነው። ግን ደግሞ ጣፋጭ መሪር ነው ነው ሁኔታውን መሪር የሚያደርገው ለአማራነትና ለሀገር በሚደረግ የህይወት መስዋዕትነት ውስጥ አብራክ የወጡ ጀግና ልጆችን በእርጅና ዘመን እያጣ ስትሄድ ነው። ይህ ራስን ለትግል አቅርቦ እንደ መስዋዕት አይደለም። ይህ በጦር ሜዳ ተፋልሞ እንደ መቁሰል አይደለም። ይህ መሸነፍና እንደ ማሸነፍ አይደለም፤ እጅግ ጥልቅ ጀግንነት የሚጠይቅ እንጂ። ሆኖም ግን እኔ አባታችሁ ይህ መሪር ሀቅ ወደ ጣፋጭነት የምቀይረው ከአባቶቼ በወረስኩት ለህዝብ ለነፃነት ለእምነት ለሀገር መኖር እጅግ በጣም ጥልቅ ጀግንነትና ቆራጥነት ለማሳደግነት የሚጠይቅ መስዋዕትነት እንደሆነ ስለማምን ነው። የተከበራችሁ ወገኖቼ ሀዘን ገብቶታል ብላችሁ እንዳታስቡ፣ ምክንያቱም በልጆቼ መስዋዕት ውስጥ ሁሌም የሚታየኝ የአማራን ህዝብ ወደ ክብሩ ሲመለስ ነው። ሀገር ኢትዮጵያ ከባንዳዎች እጅ ወጥታ የቀደመው ክብሯ ተመልሶ በዓለም ፊት ከፍ ብላ መታየቷ ነው። የኢትዮጵያ ህዝብ በሚያምነው እምነቱ በነጻነቱ አምልኮ የሚመኛትን መንግስተ ሰማያት አወረሳለሁ ብሎ በሙሉነት በሀገሩ ሲኖር ማየቴ ነው። በአሁኑ ሰዓት ለአማራ ህዝብና ለሀገር የሚደረግ መስዋዕትነት ተራ መስዋዕትነት አይደለም ሰው በጠፋበት ዘመን እናቶች በሚቃጥቱበት ዘመን ሴት ልጆች ድረሱልኝ በሚሉበት ዘመን አዛውንት የሚያደርጉት አጥተው በሚያለቅሱበት ዘመን ክርስቲያኖች ሰው አውጣልን እያሉ በሚማጸኑበት ዘመን የሚከፈል እንቁ መስዋዕትነት ነው መለኪያም የለውም የምወዳችሁ የአማራ ህዝብ ሆይ በልጆቼ መቃብር ላይ ቆሜ ይህንን የአባትነት ጥሪና መልእክት እንድትቀበሉኝ በአክብሮት እጠይቃለሁ አንደኛ በትንንሽ እውነቶች ትልልቅ እውነቶችን አትሽጡ ወይም አትግደሉ። ይህ ማለት ማንኛውም ሰው የሚያነሳው እውነት ይኖረዋል። ለምሳሌ ራስን መለወጥ፣ ለቤተሰብ ቋሚ ገቢ እንዲኖር ማድረግ፣ የግል ክብሩን መጠበቅ፣ የራሱን የትግል ስልት መቀየስ የሚባሉ እውነቶች አሉት። መገንዘብ የሚገባን ግን እነዚህ እውነቶች የሚኖሩት ሀገርና ህዝብ ሲኖር ብቻ ነው። ስለ ሀገር፣ ስለ ህዝብ፣ ስለ እምነት መኖር ከላይ ከተቀመጡት እውነቶች ጋር ሲነጻጸር ትንንሽ እውነት ናቸው። አሁን እየሆነ ያለው ግን በእነዚህ ትንንሽ እውነቶች ትልልቅ እውነትን መግደል ነው። ይህ የአማራነት መገለጫ አይደለም አይደለም የአባቶቻችንም አደራ እንዲ እንደ እንስሳ እንድንኖር አይደለም። ልጄን ጌትነትን የተሰዋው እሱ ለትልቅ እውነት ሲኖር ለትንንሽ ነገር የሚኖሩ ባንዳዎች አስተሳሰብ ውጤት ነው። ሁለተኛ፣ የአማራ ህዝብ መዳኛ የሆነውን ትጥቃቹን ወይም አንድነትን በወሬ በሴረኛ በስሜታዊነት ባለማወቅ በስርዓት አልበኝነትና በራስ ወዳድነት አትናዱት። አማራ ትልቅ ህዝብ ነው። ትልቅነቱ የመነጨው በአማኝነቱ በታማኝነቱ ነገርን ከስሩ በማየቱ ወይም በማስተዋሉ በማገናዘቡና ትልቁን እውነት ብረት ይዞ በአንድነት ጠላትን በማሸነፉ እንጂ ሰው ሆኖ በመፈጠሩ ብቻ አይደለም። ሶስተኛ የተግባር ሰው ሁኑ። በጣም ቀላሉን መንገድ አትምረጡ። በጣም ቀላሉ መንገድ መናገርና መተቸት ነው። ይሄ ለአማራነት አይመጥንም። አማራነት ለሚያውቁት እውነት በመመነን ወይም በመኖር ነው የሚገለጸው። የወንድምህን ሌብነት ጨዋ በመሆን አሳየው። እንዳይሰርቅ ስርዓት በመዘርጋት አግዘው፣ በመምከር አስተምረው እንጂ እንደ ሰይጣን ቆሻሻ ቃላቶችን በመጠቀም አይሆን። ተግባር እንጂ ስድብህ እንዳላስተማረው አሳየው አራተኛ፣ የተሰዉ ልጆችን በዱር በገደል ስለ እናንተ የተሰዉ እህት ወንድሞቻችሁንና በትግል ላይ ያሉ አርበኞችን የምትወዷቸው ከሆነ የሚከተሉት ጥያቄዎችን በውስጣችሁ ሁልጊዜ አንሱ። የኔ ልጅ ጌትነትና ሌሎች ፋኖች ስለ ወገናቸው ቃል እንደገቡት እናንተ የሚጨፈጨፈው አማራ እንዲድን ምን ቃል ገባችሁ? የኔ ልጅ ጌትነትና ስለ አማራ የተሰዉ ፋኖች የገቡትን ቃል በማክበር አንደኛ፣ ህይወታቸውን እንደሰጡ እናንተ ምናችሁን መስዋዕት አደረጋችሁ? ወንድሞቻችሁ በየበረሃው የ ቤተሰቡ እኛ አንድ ሆነን እንድንታገል የሚያደርገን ሀይል ከአማራ ህዝብ በልጦ ነው? አማራ ችግር የመፍታት ጥበብ አቶ ነው? አማራ በድርጅትና በአሰራር ስርዓት ብቻ ማሸነፍ እንደሚችል ጠፍቶት ነው ወይስ በሴት ልጆች ጡት መቆረጥ ተደስቶ ነው? እነዚህን ጥያቄዎች መልሳችሁ አንድ ሀይል የገነባችሁለት የልጆቼን ደም እንደመለሳችሁልኝ እቆጥረዋለሁ። የተከበራችሁ ወገኖቼ፣ እኔ እድሜ ልኬን ስታገል ኖሬ የቀረኝ እድሜ አጭር ነው። በህይወት እስካለው ድረስ ለህዝቤ ራሴን መስዋዕት አድርጌ አቀርባለሁ። ለመላው አማራ አማራና ኢትዮጵያውያን የማስተላልፈው ትልቅ መልክ ይህ በፈጣሪ አምሳል የተፈጠረውን ሰው እየነቀሰ ሰው የሚተክል እምነት የሌለው ሀገር የሚጠላ የሰው ህመም የማያመው በሰው ልጅ ሞት የሚሳለቅ ገድሎ በሬሳ ላይ የሚቀልድ ስርዓት እስካልተወገደ ድረስ የቅደም ተከተል ጉዳይ እንጂ ማንም እንደማይተርፍ ላረጋግጠላችሁ እወዳለሁ። በመሆኑም የአማራ ልጆች የሆናችሁና ለግል ጥቅማችሁ ስትሉ ከመንግስት ጋር ሆናችሁ ወገናችሁን የምትገድሉ አማራዎች ሰማይ ዝቅ መሬት ከፍ ቢል አማራ ማሸነፉ ስለማይ ቀር የእኛ ህይወት ህያው ሆኖ በወርቅ መዝገብ ሲመዘገብ፣ እናንተ በምትሞቱለት ጥላታችሁ ተገድላችሁ የውሻ ሞት ሞታችሁ ልጆቻችሁን የባንዳ ልጆች ተብለው ሲወገዙ እንዳይኖሩ ከወንድሞቻችሁ ጋር ይቅር ተባባሉና በአንድ ተሰለፉ። የውስጥ ባንዳዎች መርሳት የሌለባችሁ ጀግናን ስትሰዉ ህያው ታደርጉታላችሁ እንጂ አትገድሉትም። ይልቁንም እናንተ የውሻ ሞት ስለምትሞቱ ጀግናን ጠብቁትና ራሳችሁን ከአደጋ ጠብቁ። በመጨረሻም የአማራ ብርቅዬ ልጆች የሆናችሁ ነፍጥ አንስታችሁ በተለያየ መስመር የምትታገሉ ፋኖዎች የአማራ ህዝብ እጣፈንታ በእጃችሁ ነው። የአማራ ህዝብ ከጎናችሁ በመሆን ዓለምን ያስደመመ ንቅናቄ ከተደረገበት ከሁለት ዓመታት በኋላ ያለው የአማራ ስቃይ የታሪካችሁ አካል ነው የሚሆነው። አደናቅፎ የጣላችሁን መንገድ አትከተሉ። ስለሆነም በአጭር ጊዜ ውስጥ አንድ ሆናችሁ እንድትታገሉ በተሰዉት ሁለት ልጆቼ ለአማራ ሲሉ በተሰዉ መላው የአማራ ፋኖ ታጋዮችና በመላው የአማራ ስም ጥሬን አስተላልፋለሁ። አርበኛ መሳፍንት ተስፎ በምዕራብ አማራ አመራሮች ሲደመሰሱ በምስራቅ አማራ ቀጠና በርካታ ሰራዊት ከርቶ ፋኖን ተቀላቀለ። የደጀን ወረዳ አመራሮች ቴዎድሮስ እዝ በተደረገ ኦፕሬሽን የቴዎድሮስ እዝ 26ኛ ኮር 34ተኛ ክፍለ ጦር ዛንበረሃ ሻለቃ የጠላትን ካምፕ ከበባ በማድረግ አነጋጉ ላይ በፈጸመችው የተጠና ኦፕሬሽን በርካታ አገዛዙ ሰራዊት ሲገደሉ የወረዳው አመራሮችም አብረው እንደተደመሰሱ ታውቋል። ምንጅ ላይ የጦር ካምፕ ያደረገው የአረመኔው ሰራዊት በምሽጉ ድንገተኛ ከበባ የተደረገበት ሲሆን የዛንበረሃ አናብስቶች ብስቶች በሶስት አቅጣጫ በፈጸሙት ጥቃት ተገኑ ስለሺ የደጀን ወረዳ ኢንቨስትመንት ኃላፊና በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው፣ አስረሱ አዳሙ፣ እሱ ባለው አልማ አወቀ ቢተው የተባሉ ሚሊሻዎችም ከተደመሰሱ ሀያ የጠላት ኃይሎች መካከል ይገኙበታል ነው የተባለው። ከኦሮሚያ አቅራቢያ በተደረገው ኦፕሬሽን ድል የተቀናጀው ለመቶ ስድስተኛ ኮር የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ሽብር ውስጥ የከተተውን ሌላኛውን ፈጣን የከበባ ጥቃት በማድረግ ስምንት የጦር መሳሪያ የወገብ ትጥቅ፣ ጥይት፣ ወታደራዊ ቦርሳና ሌሎች ቁሳቁሶችን ሲማርክ ስምንት የአረመኔው ሰራዊትን ከባድ ቁስለኛ አድርጓል ብሏል። የአፋብሃ ቴዎድሮስ እዝ ሁለት መቶ ስድስተኛ ኮር ህዝብ ግንኙነት በተያያዘ ዜና ለሌባ ና ለወሮ በላ ምህረት የለንም ሲል ቴዎድሮስ እዝ ገልጿል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ መቶ ዘጠነኛ ኮር ዘጠና ዘጠነኛ ክፍለ ጦር ስር የሚተዳደረው የኢንጂነር ክበር ተመስገን ሻለቃ ልጆች ከማህበረሰቡ ጋር በመተባበር ከየጨረግ ከተማ አንድ ሾፌር በማገት 1.5 ሚሊዮን ብር በመጠየቅ ከአካባቢው ሊሰወሩ ሲሉ በኢንጂነር ክበር ተመስገን ልጆች ብርቱ ክትትልና ከእልህ አስጨራሽ ትግል በኋላ በቁጥጥር ስር ውለዋል። እነዚህ ሌባዎች አንደኛው የፖሊስ አባል ና አንደኛው ደግሞ ፋኖ ነኝ በሚል በጋራ ሲንቀሳቀሱ የቆዩ መሆናቸውን አረጋግጠናል ብሏል። እዙ ማህበረሰቡን እንዲያማርሩ ብልጽግና ተልዕኮ ሰጥቷቸው ከደንበጫ እስከ ጅጋ ድረስ በመንቀሳቀስ ሹፌርንና ተሳፋሪን ሲዘርፉ እንደነበር ነው የተገለጸው። የህዝብ ልጅ የሆነው ፋኖ ወደፊትም እንዲህ አይነቶች ላይ እየተከታተ ያልተከታተለ እርምጃ እንደሚወስድ ለመግለጽ እንወዳለን ሲል እዙ ጨምሮ ገልጿዋል። በሌላ አውደ ውጊያ በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር ህዳር አ 2018 ዓ ም ረፋዱን የፋሽስቱ ሰራዊት ተቀጥቅጧል ተብሏል። የፋሽስቱ ቅጥረኛ ሰራዊት ከተንታ እና ከደላንታ ወረዳ አሰባስቦ የትሬን በረሃን አቋርጦ ወደ ደሴ እያቀና እያለ ተሪ ላይ በደፈጣ ያሞራ ሲሳይ ተደርጓል። ከደፈጣ ምቱ የተረፈው የፋሽስቱ ሰራዊት ከፋኖቹ በተሰነዘረበት ጥቃት ተበ ተበታትኗል አናብስቶቹም የጠላትን ሰራዊት እየለቀሙት ይገኛሉ፣ ነው የተባለው። የአማራ ምድር እሳተ ገሞራን ደግሶ የተቀበለው የፋሽስቱ ሰራዊት እንደ እሳት እራት እየተክለፈለፉ የሚቀነደሹት የጠላት ሰራዊት የመጨረሻ የባንዳ ዋጋቸውን በፋኖች ክንድ እየተሰጣቸው ነው ሲል ክፍለ ጦሩ አስታውቋል። ይህ በእንዲ እንዳለ የአገዛዙ ሰራዊት አባላት አሁንም ወደ ፋኖ እየኮበለለ ይገኛል። አዲስ የተቋቋመችው በሰሜን ምስራቅ እዝ አስራ ሁለተኛ ክፍለ ጦር አባል የሆኑ ሶስት የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው አፋ ብሀ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮርን በዛሬ ሁለት ተቀላቅለዋል። ይቺ ክፍለ ጦርም በዘመቻ አርበኛ አደማሊ ወይም አባናደው ሙሉ በሙሉ መደምሰሷና የክፍለ ጦሯ አዛዥ ቆስሎ እንዳመለጠና ምክትል አዛዡን መማረኩም አይዘነጋም። አሁን እየኮበለለ ያለው በአዲስ መልክ የተደራጀው የክፍለ ጦሯ ሰራዊት ነው። ኮብለው አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮርን የተቀላቀሉ ያገዛዙ ሰራዊት አባላትም አስር አለቃ እሸት ሽመልስ አስራ ሁለተኛ ክፍለ ጦር ሶስተኛ ሻለቃ ጓድ መሪ ወርቁ ይቻል አስራ ሁለተኛ ክፍለ ጦር ሶስተኛ ሻለቃ አባልና መሰረት አብራራው አስራ ሁለተኛ ክፍለ ጦር ሶስተኛ ሻለቃ አባል ሲሆኑ አገዛዙን ከድተው ወደ ፋኖ የተቀላቀሉት የሰራዊት አባላትም እኛ የአንድ ግለሰብን ወንበር አስጠባቂ አንሆንም ብለን ወጥተናል። አሁንም በአገዛዙ የሰራዊት አባላት እስካሁን ተሸውዳችኋል። ካሁን በኋላ እንድትነቁና ወደ እውነተኛ ትግል ወዳለበት የአማራ ፋኖ በሁሉም ቀጠና ባለው አደረጃጀት እንድትቀላቀሉ ሲል ጥሪ አስተላልፈው እኛም አፋ ባሀ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮርን ተቀላቅለናል ይህን ስርዓት ገርስሰን ለመጣል ዝግጁ ነን ብለዋል ሲል ነው የአፋ ብሃ ስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንን የገለጸው። በደቡብ ወሎ በናዳ መደርመስ የሞቱ ሰራተኞች ከሀያ ወራት በኋላ አስክሬናቸው መታየቱ ተገለጸ ደቡብ ወሎ ዞን ደላንታ ወረዳ በየካቲት 1 2016 ዓ ም ናዳ የተደረመሰባቸው ሰዎች አስክሬን ከ ከሀያ ወራት በኋላ መታየቱን የወርቅ ዋሻ የማዕድን አምራቾች ማህበር ሊቀመንበር ተስፋዬ አጋዥ ለአዲስ ማለዳ ተናገሩ በደቡብ ወሎ ዞን ደላንታ ወረዳ ቆቆሀ እየተባለ በሚጠራው አካባቢ በማዕድን ማውጣት ስራ ላይ በነበሩ ሰዎች ናዳ እንደተደረመሰባቸው ይታወሳል በወቅቱ የቦታው አቀማመጥ ለማሽን የተመቸ ባለ ስለመሆኑ በሰው ኃይል በቁፋሮ የነፍስ አድን ጥረት ቢደረግም በህይወት ማዳን ሳይቻል ቀርቷል። አስከሬናቸውንም ለማውጣት የአካባቢው ማህበረሰብ፣ የተጎጂ ቤተሰቦች ጥረት አድርገው የነበረ ቢሆንም ሁኔታው አመቺ ባለመሆኑና ይበልጡኑ ሌላ ተጨማሪ አደጋን ያስከትላል የሚል ስጋት በመፈጠሩ አስከሬናቸውም ጭምር ላለፉት 2 ወራት ገደማ እዛው እንደተቀበረ ቆይቶ ነበር። ይሁን እንጂ በዛሬው ዕለት ታዲያ የወርቅ ዋሻ የማዕድን አምራቾች ማህበር ሊቀመንበር ተስፋዬ አጋዥ ማዕድን ለማግኘት በተደረገ ቁፋሮ የተቀበሩትን ሰዎች አስከሬን ማየት እንደተቻለ ተናግረዋል። ዋሻ ውስጥ ተቀብሮ የቀረ የዘጠኝ ወጣቶች አስከሬን መሆኑን የተናገሩት ተስፋዬ አደጋው በደረሰበት ወቅት ተደጋጋሚ ሙከራዎች ከተደረጉ በኋላ አስከሬን የማውጣት ስራው ቆሞ እንደነበር አስታውሰዋል። ረቡዕ ሌሊት በአካባቢው የሚገኙ ሌሎች የማዕድን ፍለጋ ስራ ላይ የተሰማሩ ሰራተኞች ማዕድን ለማውጣት ባደረጉት ቁፋሮ አስከሬኑን ማየት መቻላቸውን ለአዲስ ማለዳ ገልጸዋል። አስከሬኑን ያገኙት ሰራተኞች ፍርሃት ስላደረባቸው ለማውጣት አልሞከሩም ብለዋል። አስከሬኑ በዚያን ጊዜ በደረሰው አደጋ የተቀበረ ስለመሆኑ እርግጠኛ ስለመሆናቸው ጥያቄ የቀረበላቸው ተስፋዬ በአካባቢው ከዚያ በፊትም ይሁን በኋላ የደረሰ መሰል አደጋ አለመኖሩን ተናግረው ሁኔታውን አረጋግጠዋል። አስከሬን የማውጣት ስራውንም የተጎጂ ቤተሰቦችን በማነጋገር እና የጤና ባለሙያዎችን በማሳተፍ ዛሬ ማታ አሊያ በነገው ዕለት ወደ ስፍራው እንደሚያቀኑ ተናግረዋል። በሰቆቃ ውስጥ ያሉት ተፈናቃዮች የልጆቻቸውን የራበኝ ድምፅ መስማት አቅቷቸው ራሳቸውን እያጠፉ ነው ተባለ። ከ2013 ዓ ም ጀምሮ በኦሮሚያ ክልል ከአራቱም የወለጋ ዞኖች፣ እንዲሁም ከምዕራብ ሸዋ ዞን በማንነታቸው ምክንያት ተፈናቅለው በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ላይ ተጠልለው ከሚገኙ ወገኖች መካከል በርካቶች በረሃብ ምክንያት ህይወታቸው ማለፉ ተሰምተዋል። የሚላስ የሚቀመስ የለም አይደለም እኛ አዋቂዎቹ ይቅርና ህጻናት ልጆቻችን ምግብ ከቀመሱ ብዙ ቀናትን አስቆጥረዋል፣ ነው ያሉት ተፈናቃዮቹ 2017 ዓ ም ሚያዝያና ግንቦት ወራት ወዲህ ምንም አይነት እርዳታ እንዳልቀረበላቸው የገለጹት ተፈናቃይ ወገኖቻችን አባካችሁ በነፍሳችን ድረሱልን ሲሉ ተማጽኖ አቅርበዋል። ብዛታቸው ከ600 በላይ እንደሆነና በማሻ ከተማ በስድስት ካምፕ ተጠልለው እንደሚገኙ ነው የገለጹት። ከሰባትና ስምንት ወራት በፊት ይመጣ የነበረው የእርዳታ እህል ለምግብነት መዋል የማይችል የነቀዘና የተበላሸ ነበር። አሁን ላይ እሱም ቢሆን ከተቋረጠብን መንፈቅ በላይ ሆኖታል ሲሉ የገለጹት ተፈናቃዮቹ እርቦናል። በረሃብ ምክንያት ህይወቱ የሚያልፈው ተፈ ተፈናቃይ ቁጥር ከቀን ወደ ቀን ጨምሯል። አንዳንዶች የልጆቻቸውን የራበን ድምፅ መስማት አቅቷቸው ራሳቸውን በገመድ አንቀው እያጠፉ ነው ሲሉ ቃል በቃል ተናግረዋል። ከተፈናቃዮቹ መካከል ሰርቶ ማደር የሚችሉት ከአመታት በፊት ካምፑን ለቀው ለስራ ወደ ተለያዩ አካባቢዎች የተበተኑ ሲሆን አሁን ላይ በወረዳው በስድስት ካምፕ ተጠልለው ከሚገኙት ከ ስድስት መቶ በላይ ተፈናቃዮች መካከል ከፍተኛውን ቁጥር የሚይዙት ለአቅመ ስራ ያልደረሱ ታዳጊዎችና ህጻናት፣ አረጋውያን በደረሰባቸው አሰቃቂ ጥቃት አካል ጉዳተኛ የሆኑና በጥቃቱ የተነሳ ለአእምሮ ህመም የተጋለጡ መሆናቸውን አረጋግጫለሁ ሲል መረብ ሚዲያ ዘግበዋል። በትግራይ በድጋሚ ባገረሸው አመጽ ከአዲግራት መቀለ የሚወስደው መንገድ ተዘጋ። በትግራይ ክልል አርሚ 15 ተብሎ በሚጠራው ሰራዊት በአዲግራት አካባቢ ዋና መንገዶች መዘጋታቸው ተገልጿል። ዛሬ ማለዳ ጀምሮ በተቀሰቀሰ አመጽ ከአዲግራት መቀለ የሚወስደው ዋና አውራ ጎዳና መዘጋቱም ነው የተገለጸው። ከዚህ በፊት ተቃውሞ ሲያደርጉ የነበሩ አርሚ 22ና አርሚ 50 የተባሉ አደረጃጀቶች ይቅርታ ጠየቁ ከተባለ በኋላ የተቀሰቀሰው ይህ ተቃውሞም ዳግም ጦርነት አንገባም፣ የመኖሪያ መሬት እንጂ የምንቀበርበት መሬት አንፈልግም ጥያቄያችንን መልሱልን፣ የሚሉ መፈክሮች ተሰምተውበታል።